ሰላም አለይኩም እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም በያላችሁበት፣ ያለ ሰላም ዝነት ታይላችሁ ሁላችሁንም ሁላችሁም በስደት አለም ያላችሁ ሁላችሁም ማለት ነው። አላህ ይጠብቃችሁ ማለት ነው። ከድንገተኛ ሞት አላህ ይጠብቃል፣ ወጥቶ ከመቅረት አላህ ይጠብቃል ማለት ነው እና እንግዲህ ቴድራያን አተነዋል። በጨካኞች ማለት ነው፣ በሳዑዲ ምድር በቃ እንዳይተርፍ አድርገው በአሰቃቂ ሁኔታ ወንድማችን አሳጥተውናል ማለት ነውና እንግዲህ ሁላችንም ወጥቶ ከመቅረት ይጠብቀን። እንግዲህ ቴድራያ ሳቂ ተጫዋች ቢያጠፋ እንኳን ይቅርታ እሺ ብሎ የሚያልፍ ልጅ ነው እና ይሄ ይሄ ልጅ ያጠፋል ተብሎ በአሰቃቂ ሁኔታ እንደዚህ በአረመኔ ያውን በስደት ዓለም በሚተዛዘንበት ምድር እንደዚህ መገደል በጣም በጣም በሚያሳቅቅ በሚያሳፍር ሰውነት በቃ ሰውኛ እኛ ሰዎች በእንደዚህ ተተገደል አገራችንም እየተገዳደልን በቃ በእያለንበት ኢትዮጵያዊ በቃ እየተገዳደልን ያለን በጣም የምናሳዝን ፍጡር ነን ማለት ነው እና እና ቴድራያን አሁን ያለው ባለበት ሁኔታ ብሬክስ አስተላልፏል ማለት ነው በቴሌግራም ገጹ እንግዲህ፣ ብሬክስ ያለው ቴድራያ ሬሳ ያለው በሳዑዲ መንግስት እጅ ነው ያለው ብሏል። እና የሳዑዲ መንግስት ያው በሰው መገደኑ አቋል እንግዲህ ሁላችሁም ሼር እያደረጋችሁ ወንድሞቹ ቤተሰቡ አልቅሰው እንዲቀብሩት ኢትዮጵያ አፈር እንዲቀምስ ሁላችንም የበኩላችንን እንወጣ ማለት ነውና እና እንግዲህ ወንድሞቹም ሁላችሁም የቤተሰብ ሚስቱም ልጁም እንግዲህ ሁላችሁም መጽናናት ወደልህ ነው። ልጁ እንኳን ሕፃን ነው። በዚህ ልጅነቱ አባት የቲም መሆን እንግዲህ በጣም ከባድ ነውና ሁላችሁም አላህ ይጠብቃችሁ ማለት ነው። የዚህ ከባድ ከባድ ሞት ማለት ወቶ መቅረት ነው እና ሁላችሁም ከወቶ መቅረት አላህ ይጠብቀን እና እንግዲህ እነዚህ ጨካኞች መቼም የሳውዲ መንግስት፣ በቃ የሳውዲ ሳውዲ ማለት በኢትዮጵያ ደም በኢትዮጵያ ሕዝብ ደም የበቀለች ናት እና እንግዲህ ዱባይ ዱባይ እንኳን የኢትዮጵያ ሕዝብ በቃ እንደ ሄደ ነው የሚያድረው ዱባይ ማለት ነውና ዱባይ ራሱ እንደዚህ ወሬ አንሰማም። እንደዚህ ሰው ሞተ፣ ኢትዮጵያዊ ሞተች፣ ኢትዮጵያዊ ሞተ፣ እንደዚህም የጭካኔ ጥግ አንሰማም። የጭካኔ ጥግ የምንሰማው ሁሌ የሳውዲ አረቢያ ምድር ነው። ይቹም እንግዲህ ከየድን ሀገር የምትባል ሀገር ይህ ጭካኔ እየሰማን ነው። ራዮችን እናቃቸዋለን፣ ሁሌ ራዮችን እናቃቸዋለን። በጩቤ በምናምን እንደተገዳደሉ ነው። ግን ይሄ ልጅ ሚስኪን ልጅ ነው፣ እንደነገርኳችሁ ቢያጠፋ እንኳን እሺ ይቅርታ ብሎ የሚያልፍ ልጅ ነው። ሳቂታ ነው እንደምታዩት። በቃ ከስምንት ቀን ለራሱ ፊት የተበላሸብኝ ብሎ አንድ 15 ቀን ሆኖ ፊት የተበላሸብኝ ብሎ የሰራ ልጅ አይተነዋል ማለት ነው እና ሁሉ ነገሩን ለኛ የሚያጫውተን ነው። የቤቱን ገበና፣ ሁሉ ነገር የሚነግረን የራሱን ተሞክሮ የሚያወራን ከኔ ተማሩ፣ ከኔ እንደዚህ በሉ እያለ የሚያስተምረ ልጅ ነው ያጣ ነውና ምነው ፊቱ ተብላሽቶ ህይወቱ በነበረልን ማለት ነው። እና በጣም ከባድ ነው በጣም በጣም ማለት ነው። እነዚህ ልጆች ተይዘው ሁላችሁም ሁላችሁም ይሄን ነገር የተሳተፉ ሁሉ አንድ ብቻ አይሆንም መቼም እነዚህ ህይወትን ያጠፉ አንድ ብቻ አይሆንም ሁለት፣ ሦስት፣ አራት ናቸው። እነዚህ ልጆች ፍርዳቸውን እንዲቀበሉ ሁላችሁም ሁላችሁም የበክላችሁን ተወጡ ሁላችሁ የሳውዲ ምድር ያላችሁን ስደተኞች ይሄ በእናንተም ስለሚደርስ ማለት ነው። ይሄንን ሼር እያደርጋችሁ ሼር አድርጉት ማለት ነው፣ ይሄንን ቪዲዮ ማለት ነውና፣ ቴዲ እንግዲህ አንድ ልጅ ወልዷል። ወልጃለሁ ብሎ እንትን ላይ አላወጣውም። ያው በኢሚጅ መልኩ ቲክቶክ ላይ እንደዚህ ሚስቱ ጋር እያወሩም እየተጫዋወቱ እንግዲህ ከስምንት ቀን ለራሱ ስምን ቀን ባልሞላ ጊዜ ውስጥ ተመልሼ ይመጣለሁ ብሎ ቪዲዮ ሰርቷል ማለት ነው። እንግዲህ እኛ እቺ ህይወት ለዚህ ነው ማናምናት ማለት ነው። ህይወት ለዝች አትታመንም። እኛ ባልናት አይደለችም። እኛ ባል ነው ኑሮ እስካሁን በደረስነው ነበረ። ይህ ልጅ እንግዲህ ህይወቱን ለማስተካከል ነው የተሰደደው። በቃ ህይወት ለማስተካከል ብሎ ሼፍ ምግብ እየሰራ ቡና እያፈላ የሚስተዳደር ልጅ ነው ማለት ነው። ገንዘብ ለማግኘት ማለት ነው። የሴትን ስራ ወንድ እየሰራ ነው ያለው ምክንያቱም ለመለወጥ ብሎ ነው እንጂ ወዶት አይደለም። ለመለወጥ የማይደረግ ነገር የለም እናደርጋለን። እና ይሄ ሳቂታ ልጅ ከሁላችንም ተነጥሎናል ማለት ነው። እና ሁላችሁም ሁላችሁም የመዳም ቀመሞች ወንድም ሴትም ስደት ያለም ያላችሁ በጥንቃቄ ጓደኛ አትመኑ። የምንለው ለዚህ ነው። ጓደኛሞች አብረው የሚስቋችሁ አብረው የሚያለቅሱ አብረው እንደዚህ የሚያዋያችሁ ምናምን ምናምን አትመኑ ምንም ምንም ነገር እንዳታምኗችሁ ምክንያቱም በስደት አለምን ያላችሁት እናንተም እየሰራችሁ ነው እነሱም እየሰራችሁ ነው ያሉት እየሰሩ ነው ያሉት ምክንያቱም በዛ መሃል ክፍተት ይፈጠራል ምንድነው ክፍተቱ የጥላቻ ምንድነው ጥላቻው ምትጠሉት ምትጠላሉት ምትቀናኑት በምንድነው አንድ ህዝብ ሲበልጣቸው ሲበልጧችሁ በቃ ትበልጧቸው በጣም በጣም ስሜታቸው ነርቨስ ይሆናል ማለት ነው። እንዴት ይበልጠኛል? የሚል ነገር አለ እና ራሳችሁን ጠብቁ። ሁላችሁን ራሳችሁን ጠብቃችሁ ወደ ሀገራችሁ መመለስ እንጂ ጓደኛ ናምናችሁ፣ ጓደኛ እየተሳሳቃችሁ እናንተ በልጣችሁ ስትሄዱ እሱ የሚሸርጥላችሁን ነገር አታውቁትም ማለት ነው። እንደ ቴዲራያ ወጥቶ መቅረት አለ። እኔ በቃ እኔ እስካሁን ብዙ ሞታ አይቻለሁኝ ብዙ በቃ ብዙ እንትን ነገር አይቻለሁ፣ ግን ይሄ ወጣት ነው፣ ወጣት ነው። በጣም ብዙ ነገር ይጠበቅበታል። ይሄ ልጅ ገና 20 ምና 5 28 ነው ምና 6 27 ከዛ ይበልጠው እና ይሄ ልጅ እንግዲህ ብዙ የሚጠበቅበት አሁን ኩት እንግዲህ አብይ አህመድ ለራሱ ከውትድርና ነው አይደል እንዴ ጠቅላይ ሚኒስቴር የሆነው እና ይሄም ቴድራያ ወደፊት ብዙ አላማ ሊኖረው ይችል ነበረ ግን በጭካኞች በጭካኞች በቃ በጣም ስሜቴ ተነክቷል። ምክንያቱም ወንድ ልጅ ነኝ ወጣት ነኝ ማለት ነው። እና ይሄ ልጅ በእንደዚህ መልኩ ሲጎዳ በጣም ተሰምቶኛል። እና ሁላችሁም ብቻ ይህን ቪዲዮ ሼር እያደረጋችሁ ብሬክስ ቴሌግራም እየገባችሁ ማየት ትችላላችሁ ማለት ነው። ለቋል እንግዲህ ወዳጅ ወንድሞቹ፣ እህት ወንድሞቹ፣ የስራም ጓደኞቹ፣ በዛ ሚዲያም ላይ የምታውቁት ወንድሞቹ እንግዲህ አልቅሳችሁ ይህን ልጅ እንድንቀብረው የሀገሩን አፈር እንዳገኝ፣ የበኩላችን እናገኝ ማለት ነው እና እንግዲህ አሁን ዝግጅት ላይ ያለነው እያለ ነው ብሬክስ ማለት ነው ወደ አገሩ የአገሩን አፈር እንዲቀምስ ብሬክስ ዝግጅት ላይ ያለ ነው እያለ ነው እና ወደ አገሩ መጥቶ ቤተሰቡ እናቱ፣ በቃ ይሄ ልጅ ብዙ ብዙ በጣም አንድ ሰው ማለት ነው የምታውቁት፣ ሚዲያ ላይ በተለይ ሚዲያ ሰው የሞተ ተሞተ ወላሂ፣ በጣም የሚያሳዝናችሁ በጣም ምክንያቱም የውስጡን እየነገራችሁ እያጫወታችሁ ምናምን ምናምን በቃ እናንተም ብዙ እየተከታተላችሁ ከመጀመሪያው ጀምሮ እየተከታተላችሁት ስላለ ያ ልጅ ድንገት ሞተ ሲባል በጣም ነው የምትጎዱት። በጣም በጣም ያሳዝናል ወላሂ እኔ በጣም እኔ ከሁሉም የሚጎዱት እንደ እነዚህ የሚዲያ የሚያውቁት ሰዎች በጣም ተጎጂ እኛ ነን ማለት ነው። ምክንያቱም ምን ነው ባናቅ ኑሮ የምንለው ለዛ ነው እና ይህን ቪዲዮ ሸር እያደረጋችሁልኝ በጣም ያሳዝናል። ወቶ ከመቅረት አላህ ይጠብቀን። በጣም ነው የሚያሳዝነው። ይሄ ልጅ እንግዲህ ከስምንት ቀን በፊት መጣሁ ብሎ ወቶ ቀረ። አያችሁት ስምንት ቀን። እንግዲህ ተመልሼ በሌላ ቪዲዮ እመጣለሁ ነው ያለ። ወደ ምድር ነው የገባው። በጣም ነው የሚያሳዝነው በጣም እና ሁላችሁም እንግዲህ እንደነገርኳችሁ ጓደኛ የሚታመንበት ዘመን ላይ አይደለንም ያለ ነው። እኛ ኢትዮጵያ ስንባል በቃ በጣም አረመኔ ጨካኝ ሆናናል። ለምን እንደሆነ አይገባኝም። የምር እዚህ ኢትዮጵያ ለራሱ ሀገራችን የምንሰማው ብዙ ነው፣ እየተገዳደለ በጩቤ ተወጋ፣ በካራ ተወጋ እያልን ያለ ነው። እህ እንግዲህ ስደት ላይ ሆኖ እንደዚህ አንድ ለመለወጥ የሚተጋልሽ መግደል ምን ይሉት ነው እንግዲህ? ምን ይሉታል ይሄ ምን አይነት ጭካኔ ነው? እኛ ኢትዮጵያ፣ በቃ ሞት እኮ አይቀርም ሁላችንም ወደዛው ነው። ግን እኛ ፈጣሪ ገደለን እያል እንሰጋለን። ፈጣሪ ባልገደለን ትንስ የቤተሰቦቻችንን ለውጥ ባሳየን እንደዚህ ሁነን ባልቀረን ምናምን እያልን እንሳቀቃለን። ራስ በራሳችን ደግሞ እንደዚህ በተለይ አንድ የሚተጋ ልጅ ጋር መገዳደል እንጀምራለን ማለት ነው። እንግዲህ ሁላችሁም እነዚህ ልጆች እንዲያዙ ሁላችሁም ብቻ እንትንበሉ ሼር አድርጉት። ሁላችሁም እንግዲህ ሼር እየተደረገ ነው ያለው ይሄ ልጅ ይህን ሳቂታ፣ ይሄን ተጫዋች ልጅ እንደዚህ አፈር ያስበሉት እነሱም፣ ሁሉም ሁላቸውም ሁላቸውም እንግዲህ በስቅላትም ሆነ እንደው በነሱ በቃ የሚመጥናቸውን እንትን ነገር እንዲደረግ እንዲደረግልን ማለት ነው። ምክንያቱም ይሄ ኢትዮጵያ ጀግና ነው ያጣ፣ ነው ኢትዮጵያ ማለት አንድ ልጅ እንደዚህ። እኛም የነገን ስለማናውቀው ሁላችንም የበኩላችንን የሚወጣው ወጣ ሼር ያደረጋችሁት ማለት ነው። እንግዲህ ሰሞኑን በጣም ብዙ ተላቅሷል። ምክንያቱም እነዚህ አሁን ለቅሷችን እንትተን የልባችን እንዲደርስ እነዚህ ልጆች መገኘት አለባቸው ማለት ነው። የትም አያመልጡ። እዛው ሳውዲ ናቸው ያሉት፣ የትም ሊያመልጡ አይችሉም። እና ሁላችሁም እንግዲህ የቴዲራያ ቤተሰቦች ቤት ሰዎች መጽናናቱን እንመኝላችኋለሁ ማለት ነው። የቅርብ ጓደኞቹም እንደዚያው እንደዛው መጽናናቱን እንመኛለን። እና ወንድማችሁን ብቻ አይደለም የሚያጣ ነው እሱም ብቻ እናንተን ብቻ አይደለም በቃ እኛንም በጣም ተጎድተናል ቴዲራያ